አሰላሙ አለይኩም ወረህመቱላሂ ወበረካቱ። የተከበራችሁ እና የተወደዳችሁ የሃሩን ሚዲያ ቤተሰቦች፣ በአለም ዙሪያ ሆናችሁ ፕሮግራማችንን የምትከታተሉ ሁሉ በያላችሁበት የዓለም ዳረቻ ሰላምታችን ይድረሳችሁ። በኡስታዝ ኖሮ ቱርኪ የሚመራው የሲር ለና በጎ አድራጎት ድርጅት የደም ልገሳ መርሃ ግብር እየተካሄደ ይገኛል። የሲር ለና በጎ አድራጎት ድርጅት ጥቅምት ላይ ሲር ለና በሚል መሪ ሀሳብ የተለያዩ መርሃ ግብሮችን በድርጅቱ ግቢ እያካሄደ ይገኛል። በዚሁ መሰረትም ደም መለገሴ ደም ያጎድልን በሚል መሪ ቃል የደም ልገሳ መርሃ ግብር በዛሬው እለት እየተካሄደ ይገኛል። በመርሃ ግብሩ ላይ የድርጅቱ ዋና ስራ አስኪያጅ ኡስታዝ ኖሮ ቱርኪን ጨምሮ በርካታ የሲረና ቤተሰቦች እየተሳተፉ የሚገኙ ሲሆን ኡስታዝ ኖሮ ቱርኪ ከሐሩን ሚዲያ ጋር በነበረው ቆይታም ባስተላለፈው መልእክት ደም መለገስ የበጎነት መገለጫ አንዱ መሆኑን አንስተው፣ በተለይም ደግሞ በደም እጥረት ምክንያት የሚሞቱ እናቶችን መታደግ ከአላህም እንዳው ከፍተኛ ነው ብለዋል። ጥቅምት ለ የሲር ለና በሚል ያው ዘመቻ አለው። የመጀመሪያው ዘመቻ ከአባታቸው ከሞተባቸው 936 ልጆች ጋር ስንጫወት ስንዝናና፣ ሲበሉ ሲጠጡ፣ መጫወቻ የከተማው መጫወቻ እዚያ አምጥተን ተዝናንተዋሉ። አስክሬሙን እዚያ አምጥተን በልተዋሉ። ክትፏቸውን እዚህ በልተዋሉ። ለየት ባለ መልኩ በአመት ደስ የሚላቸው ቀን ምንም እንኳን በኢድ ቢያለብሳቸውም ለአረፋ እናቶችም ቢያለብስ ደግሞ መጫወት ደግሞ ይፈልጋሉ። ከየቲ ጀመርን ሳምንት ደግሞ የእናቶች እንዲዋ በጋራ እንቀበል ብለን ደግሞ ከእናቶች ጋር ልዩ ፕሮግራም ነው ያሳልፍ ነው። ምክንያቱም ለደሃ ለሚስኪን የሚደረግ ነገር ኳሊቲውን የጠበቀ መሆን አለበት። መጀመሪያ ነገር የሚያርፈው ወደ አላህ ስለሆነ ከእነሱ ጋር ጥሩ አሳልፈናል። ዛሬ ደግሞ የዛሬ ዓመት የመጡ ዶክተሮች ስራችሁ በጣም ጥሩ ስለሆነ ሀምሳ የሚያክሉ ቤተሰቦቻችን መርምረው ነበር። እና እነዚህ ዶክተሮች ለምንድን ነው የማሰሩት ደም ልገሳ እናንተ ጋር ጥሩ የተቀናጀ የሰው ኃይል አላችሁ ባሉን መሰረት የዛሬ መጀመሩን ዘንድሮ ደግሞ ጥቅምት ላይ ሲለና በሚል ለሁለተኛ ጊዜ ለሁለተኛ ጊዜ ያው ዛሬ የደም ልገሳ እያደረግን እንገኛለን። የመጨረሻ ደግሞ ሳምንት ልጆቻችን ሙሉ ደግሞ ምርመራ ያደርጋሉ፣ እያንዳንዱ የሚያስፈልጋቸውን ነገሮች የተቀናጁ የዶክተሮች ማህበር አለ። 52 የሚያክሉ ዶክተሮች አሉ። ቀን ሙሉ ቀዳሜና ወድበኔ በሚቀጥለው ደግሞ ከልጆቹ ጋር ይውላሉ። አሁን ልጅን ስፖንሰር ስታደርገው ማብላትም፣ ማጠጣትም፣ ማልበስም ጤንነቱን መከታተል ነውና በዚህ መልኩ ነው የሲርለና የእውነት አባት መሆን አለብን ብለን በሁሉ መልኩ እያየናቸው እያገዝናቸው እንገኛለን። መልካም። ዛሬ እንግዲህ በሲርለና ቅጥር ግቢ የደምልገሳ መርሃ ግብር እየተካሄደ ነውና እርስም የደምልገሳ እያደረጉ ነው፣ ምን ይመስላል ስሜቱ? አጠቃላይ የዛሬው መርሃ ግብር እስከ መቼ ነው የሚቆየው? እንሻአላህ፣ የደምልገሳውን በሚመለከት ዛሬም አለ እስከ አስር ሰት ነገ አለ እስከ አስር ሰት። ዛሬ የቻሉ እየመጡ ነው። ዛሬም ቀላል ሰው አለም፣ እስካሁን እየመጠ ያለው ቁጥሩን ሳ ጥሩ ነው። ደምልገሳ ብዙ ቦታ ሰላሳ ሰው ነው የሚሰጠው፣ እኛ ጋር የዛሬ ዓመትም ከ መቶ ያላነሰ ሰው ነው የሰጠው። ዛሬ ግን ለየት ባለመልኩ ሚዲያውን በደንብ ተጠቅመናል፣ በጣም ቅስቀሳ አድርገናል። በጣም ከፍተኛ ሰው እንደሚመጣ ተስፋ እናደርጋለን። ምክንያቱም ከፍተኛ ሰው በመጣ ቁጥር ከፍተኛ ሰው እናድናለን ማለት ነው ከፍተኛ ሰዎችን ከሞት እንጠብቃለን ማለት ነውና ነገም ዛሬም ኢንሻአላህ አላህ ካለ የደም ልገሳ በጥሩ መልኩ ይቀጥላል። ምናልባት የደም ልገሳ በስልምና ያለው ቦታ ሰዎች ደም በማገሳቸው ምን ያለው ያው በስልምና እንግዲህ አንዳንዴ ህይወቱን በገንዘብ ምታድነዋለ፣ ህይወቱን በምክር ምታድነዋለ፣ ህይወቱን በሞራል ምታድነዋለ፣ ህይወቱን በደም ምታድነዋለ። አላህ በዚህ ያላለም አንድን ህይወትን ያዳነሰው ሰው ፈከአነማ አህያና الناس جميعا ያሉ የሆነ ተጨንቆ ላይፉ ሊበላሽበት ሲል የምታድነው ሰው የአለም ህዝብ ነው፣ ያዳንከሱን ብቻ አይደለም። የሆነ ቸቴ ደሞ ምጥ ላይ በጣም ብዙ ደም ፈሷት ብታደርግላት እሷንም የአለም ህዝብ ሁሉ እንዳዳንከነው እና የሚቆጠሩ ስልምና ይሄን ብቻ ብሎ አልገደበብንም። በሁሉም መልኩ ነው። ይሄ ደግሞ ደም አለም ከምንል ጥሩ ስጦታ ነው። ምክንያቱም ባለሙያዎቹ ከነገሩን ደማችም በመለገሳችሁ የሚጎልባችሁ ነገር የለም ብለው ባለሙያ ከነገረም፣ ምንም በቃ ልክ ከኪስ መቶ ብር አውጥተህ አንድ ብር ብትሰጠው 99 ብር ስለቀረ የሚጎልብ ነገር የለም እና የሚጎል የለም። እንደው በብር እንደውም አንድ ብር ጎልባል፣ በደም ግን በደቂቃ የምታተርፈው ነገር ነው እና እስልምና ላይ የሰጠን የደም ልገሳ ህይወትን እስከሚያድን ድረስ አሁን ፈከአነማ አህየ አናሰ ጀሚዓ ማለት ለማንም ይሰጣል ደም፣ ለማንም የሚውል ነው ለየትኛውም ሰው ውሎ በዚህ ምክንያት በኔ ደም ከዳነ የዓለምን ህዝብ ሁሉ ሁሉ እንዳዳነ ነውና የሰደቃ በሩ እስልምና በጣም ሰፊ ነው። ለዚህ ነው ዑለሞቹ አንድ ሰው ከሞተ በሽያጭ ሳይሆን ኩላሊቱን ከሰጠ ራሱ ችግር የለውም ነው፣ በኑዛዝ ሽያጭ ከሆነ ነው የሚከለክለው። አሁን ዛሬ ቀይ መስቀል መጦ በሽያጭ ቢሆን አይበቃለም ዑለሞቹ ከነገሩን አንጻር። ነገር ግን ሰዎችን ለማዳን ከአላህ ተፈልጎ ከሆነ ግን ደሙን መለገሱም ኩላሊቱን መስጠቱም ችግር የለውም፣ የሚለው የዑለማዎች ንግግር አለና ይሄ በጣም ሊበረታታ በያገሩ ሊጠናከር የሚገባ በተለይ ወጣትነት እድሜያችንን በዚህ ማሳለፍ አለብን። አሁን ቀይ መስቀል ደስትሄድ በጣም ያሳዝናል። ከየቱም ሊያመጡ አይችሉም። እነዚህ ሰዎች ከሆነ ሱፐር ማርኬት ሄዶ ደም ገዝተው ሰው ሊያድኑ አይችሉም። እኛ ካልሰጠንና በስድስት ወር አንዴ አንድ ሰው ደሙን ቢሰጥ እንደማይከለከል ነው እና የነገሩን። እኛ ግን ጥቅምት ሌስለና በሚል በአመትም ከሰጠን ምክንያቱም ከፍተኛ ቁጥር ስለሆነ ጥሩ ይሰጣል። ግን ይህን አጋጣሚ ደግሞ ማግኘት የማይችሉ ብዙ ወንድሞች አሉ። ቀይ መስቀል በየጊዜው ይቀበላል። በየቀኑ የሚቀበላቸው ቀናቶች ስላሉ እየሄድን ብንለግስና በምጥምና ድና ትህታችን ለእኛ አንድ የሆታዳንን ሳይሆን ዓለምን እንዳዳንን ነውና ከስልምና አንጻር ትልቅ ቦታ የሰጠው ደም መለገስ በዚህ መልኩ ነው። ምናልባት ሰዎች ጥቅምት በሲርለና ጉብኝት እንዳደረጉ ሲርለና እንዲጎበኙ በእኔ በኩል ጥያቄ ካላት ቀጥላ የመጨረሻ መልእክት ያው እንግዲህ እኛ አሁን ዛሬ የደም ልገሳ ሳምንት የእናቶች 15 የልጆች ስናደርግ ሌላስ ምንድነው ታርጌቱ ከተባለ የሲር ለና የሚሰራውን ስራ ሰው ማየት አለበት። እኛ በተለያየ ሚዲያ ድንገት አይታችሁም እንደሆነ የዚህ ቤት እንግዲህ አንዱ ሚዲያ ነው፣ ምንን ብለን ምናስበው ሀሩን ሚዲያ ነው። አንዱ ሚዲያ ምን የምናስበው በዚህ ቤት ነጃሺ ቴሌቪዥን ነው፣ ሚንበርም፣ ሌሎችም ወንድሞቻችን የሚዘግቡልን የሚሰሩልን ስራ አንዱ ነውና የሲር ለና ለየት ባለ መልኩ እኛ ለማህበረሰባችን የምናስተላልፈው ብር ስጡን ብለን አናቅም። እኛ የምናስተላልፈው እናስተላልፈው መጣችሁ ስራችን ይሁን። ለምን ይሰጠናል? መጦ ስራችንን ቢያይ ነው ለኛ ደስ የሚለን። መሰጠት ይገባቸዋል አይገባቸውም ለምን እንዴት የሚለው ግቢው ይናገራል። የሚናገር ግቢ ነው። የቲም ብቻ አይደለም፣ ምስኪን ብቻ አይደለም፣ አረጋያን ብቻ አይደለም። የልብስ ባንክ አለበት እንግዲህ። ትላንትና ነው አዲስ አበባ የገባ ነው አራት መቶ አርባ ሁለት ውሃዎችን ቆፍረን የመጣ ነው። አራት መቶ አርባ ሁለተኛ ውሃችን ደርሰናል። በየሲር ለና በጎ አድራጎት ድርጅትና የሲር ለና እኛውንም ብር አንጠይቅም ኑ መጣችሁ ይሁት ራሳቸው የሚታበሱ ስፖንሰርሺፕ የምታደርጓቸው ልጆች ብዙ ስላሉ ልታበሏቸው፣ ልታለብሷቸው የሚገቡ ብዙ ስላሉ በዚሁ አጋጣሚ መልእክታችን እናስተላለፋለን። በተለይ ደግሞ አሁን የራስ የፐርሰናል አካውንቴ አንድ ሚሊዮን ደርሰዋል ትላንት ወዲያ ቴንኪዩ ብዬ ተናግሬ ያለሁ እዚህ ላይ 1 ሚሊዮን ተከታታይ የሆኑ ቤተሰቦች መቶ ሺዎቹ መቶ ብር ቢከፍሉ የሚል ቻሌንጅ ጀምረናል። መቶ ብር ምን ማለት ነው? በዓመት አንድ ሺ ሁለት መቶ ብር ቢከፍለን እዚህ ግቢ ሌላ ታሪክ እናሳያለን። ብዙ የተሰበሩ ልቦችን እንጠግናለን። ብዙ ያለቀሱ እንባዎችን እንጠርጋለን። ባሏን እያጣ እህቴ መስጊድ ጋር ማትቆምም ቤተክርስቲያንም ማትቆምም የሰው ሱቅ ማንኳኳት አትሄድም ታሪክ እንሰራበታለን። ለዚህ ታሪክ ደግሞ እናንተም እንደ ሚዲያ የዚህ የመቶ ሺህ ቻሌንጅ እናንተም ተሳተፉ፣ ግቡበት። ምክንያቱም ስዘግቡት የሚያምረው እናንተም ስገቡበት ነውና፣ እናንተም እንድትገቡበት እንደ ስታፍ። በተጨማሪ ደግሞ ለማህበረሰቡ በዚሁ መልእክት እንድታስተላልፉ፣ ስልኩን እንድትለጥፉልን፣ አድራሻ እንድትለጥፉልን። ውጭ ያለው ብዙ ወንድሞች አሉ። ብዙን ጊዜ 442 ውሃ ስንቆፍር በጣም የሚገርመኝ 80 ፐርሰንቱ ሴቶች ናቸው። 80 ፐርሰንቱ ውጭ ያሉ ሰዎች ናቸው ይህን ውሃ የሚያስቆፍሩት ስለዚህ የእናንተ ሚዲያ ደግሞ የትም ስለሆነ የሚገባው በዚህ ቻሌንጅ ላይ ትልቅ አስተዋጽኦ እንድታደርጉልን በዚሁ አጋጣሚ አደራዬን አስተላልፋለሁ። ምክንያቱም ዚህ እዚህ የሲር ለና እኔ ዛሬን ያለውት ነገ ማን እንደሚቀጥል አናቀውም። ተቋም ሰዎች ይሞታሉ፣ ሰዎች ይለቃሉ፣ ተቋም ግን ይቀጥላል። ተቋም በግለሰቦች የተለጠፈ መሆን የለበት። ተቋም በቃ ሲስተሙ መኖር አለበት። ሰዎች ቢቀያየሩም ሲስተም ስላለው በሲስተሙ ይቀጥላልና የሲር ለና አባል እንዲሆኑ ከመቶ ብር ጀምሮ አባል እንዲሆኑ በጣም እንድትሰሩልን አደራ እንላለን። የሳምንቱንም ሪፖርት የአስራ አምስቱንም ሪፖርት የቤቱንም ሪፖርት ገብታችሁ ሁሉን ክፍል እያያችሁ መስራት የሚገባንን ስራዎች በጋራ እንድታግዙ በዚሁ አጋጣሚ እናስተላልፋለን። ዛሬ ላልመጣችሁ በድጋሚ ወንድምና እህቶቻችን፣ ደም ልገሳው ነገም ይቀጥላል። ነገም መጣችሁ፣ ምንም የሚጎልባችሁ ነገር የለም። እኔ ከመስጠቴ በፊት ባለሙያ አማክሬያለሁ መስጠት ትችላለ ብለው ነው መስጠት ማትችለው ብለው ደግሞ እየመለሱ አሉና በባለሙያ በተቀናጀ መልኩ ነውእና ለማይጎልብን ደም ደማችን መጠን እንለግስላለን። በሲር ለና በጎ አድራጎት ድርጅት ደም የለገሱ ሌሎች ወጣቶችም ከሃሩን ሚዲያ ጋር በነበራቸው ቆይታ ደም በመለገሳቸው እጅግ ደስተኛ መሆናቸውን ገልጸው በተለይም ወጣቱም በእንዲህ አይነት በጎ ስራዎች ላይ ተሳታፊ እንዲሆን ጥሪያቸውን አቅርበዋል። ስሚላ ስሜ አብድከሪም ዜን ይባላል። ከአህልል ሙስሊም እኛ ወንደ ጀማ ከአህልል ሙስሊም ነው ጥሪ የተደረገልን። ከዚ ለአሚሮቹ ተነግሮ ለእኛ አሳወቁ ማለት ነው። በእነሱ መልኮ ነው የመጣ ነው። ለመናገር ደስ ይላል። ስሜቱ አሁን አራተኛ አራተኛ አምስተኛ አካባቢ ነው። ስሜቱ ደስ ይላል። ያው አንድ ሰው ነው የምታድነው፣ ከአንተ የሚቀነስ ነገር የለም። ደም ነው የሚቀነሰው እሱ የሚተካ ነገር ስለሆነ የአንድ ሰው ማዳን ያው ኸይር ስራም ጭምር ስለሆነ በዛ ነው። የሲር ለና ጋር ለመስራት ያው ስቲል እንሰራለን። እንደ አህለል ሙስሊም፣ ከአህለል ሙስሊም ጋር እና የሲር ለና ስቲል አብረን እንሰራለን። ብዙ እንገናኛለን። በጣም ተቀራራቢነት ያለን ድርጅት ነው ከውስታዝ አሚራችንም አሚራችን ሱዳ አብዲ ይባላል። እሱም መጥቷል። አላሁን ከዚህ ጋር በጣም ቁርኝት ስላለ ከዚህ ቶከሮች ጋር ሐምዛ ሺፋ እና ሰዓድ አብዱ ከነሱ ጋር ቁርኝት ስላለ ከኛ ጀማዓ ጋር በጣም ክሎዝ ናቸው። ሶ እንደወጣት ደሞ ያው ለግሱ ነው ብለው በተቻለን አቅም ኸይር ስራዎች ላይ መሳተፍ እንሞክር። ደም ልገሳ አንዱ ነው ብዙ ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሉላህ ሰለም ስሜ ሱድ አብዱ ይባላል የመጣሁት ደግሞ ከአህለል ሙስሊም የልማትና የበጎ አድራጎት ማህበር ነው ከጀማዎቼ ጋር ነው የመጣሁት እንግዲህ እኔ አልሐምዱሊላህ ጤና ላይ የሚያመጣው ኤፌክት የለም እ ውስጣዊ ደስታ ግን አለ እ ደስ ይለኛል ደም የሚለገስበት ሰዓት ላይ ለአንድ ወንድም ነው ለአንድ እህቴ እየደረስኩ ያለሁ ያክል ነው የሚሰማኝና ሰው ብዙ ጊዜ የሚፈራው መርፌዋን ነው እና አያስፈራም ምንም ሚያም ነገር የለውም። ሰው በብዙ ነገር ሰፈር ያደርጋልና ደም ለገስ ቀላሉ ነገር ነው ብዬ መስል እና ሁላችሁም እንደግስ አትፍሩ። የሲር ለና በጎ አድራጎት ድርጅት በአሳለፍነው ዓመትም በተመሳሳይ የደም ልገሳ መርሃ ግብር ማካሄዱ የተገለጸ ሲሆን በወቅቱም ከሁለት መቶ በላይ ሰዎች የደም ልገሳ አድርገው እንደነበረ ተመላክቷል። ድርጅቱ ያዘጋጀ የደም ልገሳ መርሃ ግብር ዛሬ ቅዳሜ ቀኑን ሙሉ እንዲሁም ነገ እሑድ ቀኑን ሙሉ የሚቀጥል መሆኑን የተገለጸ ሲሆን ጳውሎስ ሆስፒታል አለፍ ብሎ ከሳባ መስጅድ ከፍ ብሎ ከሚገኘው ኢትዮ ፓረን ትምህርት ቤት አጠገብ በሚገኘው የሲር ለና ዋና ግቢ በመገኘትም ደም ልገሳ መርኀ ግብር እንዳከናውን ለሕዝቡ ጥሪ ተላልፈዋል።